ቪትናም እንደሚታወቀው እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሠረተ ዲፕሎማሲያዊ ግንኙነት የሚታካሄድና መርህን የምትከተል አገር ናት። በሌሎች ከባቢያዊ ጉዳዮች ላይ በአየር ንብረት ላይ እንዲሁም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 በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለዚህ መልካም እድል የሚፈጥር ትብብር ነው ብለ መውሰድ ይቻላል። በአጠቃላይ ክቡር ጠቅላይ ሚኒስትሩና ልኡክ ቡድናቸው በነበራቸው ቆይታ የቬይትናም ከፍተኛ አመራሮች ጋር ውይይት አድርጓል። ጠቅላይ ሚኒስትሩን ጨምሮ የፓርቲ ጀኔራል ሴክረተሩን ጀምሮ ፕሬዚዳንትና እንዲሁም ናሽናል አሰምብሊ ትልቅ ናቸው። እነዚህ አራቱ ባለከፍተኛ ስራ ሀላፎች ናቸው። በነበሯቸው መድረኮች ላይ በዋናነት ትኩረት የተደረገውም የሁለቶች ግንኙነትና በአጠቃላይ በዓለም አቀፍ መድረኮች ላይ በምን መልኩ በትብብር እንሰራለን የሚለውን ማዕከል ያደረገ ውይይት ነውና ይህ ውይይት ስደረግ በአንድ በኩል ሀገራችን የምትቀ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 በሁለቱም ውጭ ጉዳይ ሚኒስትሮች በኩል ዝርዝር የአፈጻጸም ሂደት የሚከታተል አካል ለመሰየም ጭምር ክቡራን መራዎች ስምምነት ላይ ደርሰዋልና